አሁን ነገሩ ያሳምናል። በጣም ያሳምናል። በጣም የአብርሃም እና የሔርሜላ ፍቅራቸው ያሳምራል። አብርሃም ሔርሜላን አፈቀራት ማለት ነው። አፈቀራት አፈቀራት። በቃ ጥሩ ነው። አንቺ የሚመችሽ እጅሽን አስገቢ። አንችም። ሰላም ሰላም! ውድ የዩቱብ ተከታታዮች እንዴናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ አበረታቱ እና አብርሃም ማለት ነው እግዚአብሔርን፣ እግዚአብሔርን እውነት ነው። ቢያንስ ማለት ነው ከሔርሜላ ጋር የሚቆየው ወይ አንድ አመት ወይ ሁለት አመት ነው። ያንቺ ማወቅ አለብሽ። አሁን አብድሹ እንደዚህ በቃ ፍቅር ሻሻም ነው ምናምን እያለ ነው፣ በቃ እጄን ሰጥቻለሁ ምናምን እያለ ነው ያንሽ። አንቺ ሁለት አመት ወይ አንድ አመት ስሞላ ሌላ ሴት ይመጣል። ይህን ተዘጋጅተሽ መግባት አለብሽ ማለት ነው። ተዘጋጅተሽ ይህን ነገር ላይ ተዘጋጅ፣ ተዘጋጅ። ለምን ትላንትና የሆነ ሰው ወደው እሱ ጋር ጉዳዩ ሳይጨርስ ወደ አንቺ መጣ፣ ወንድ ማለት ነው። ከአንቺ ጋር ማይሆንም ማለት ነው። ወይ ደግሞ ለኛ ለማሳመን አትጣሩ። የምንቸገረን ይሄው ያላችሁ ሮም ውስጥ ነው። ያንተ የአብርሃም ሮም ውስጥ ነዋ ያላችሁ። እነሱ አንድ አይነት ልብስ ለብሶ ምናምን እንደዚህ ነው እንደዚህ ነው ሎታ የሚያመጣ ጊዜም እንደዚህ ነው። ስለዚህ በቃ እናንተ ምንም አትናገረውን፣ በድብቁ እንደዚህ ስሩ። ስለዚህ አታውጡ ሚዲያ ላይ። በቃ እንደዚህ ዝም ብላችሁ ዳር ዳር እያላችሁ ነው እንጂ ግልጹን አታውጡ። ለምን ግልጹ ከወጣችሁ ደግሞ ከሁለት ዓመት በኋላ ትፋታላችሁ ወይ ደግሞ ከአንድ ዓመት በኋላ ትፋታላችሁ። አብርሃም ሌላ ያገባል ማለት ነው። ሌላም ያገባል እሷንም ትንሽ አስቆይተው አሁን ደግሞ ሌላ ሌላ ሊያገባት ስለምን? ስለዚህ ስለዚህ ማለት ነው የአብርሃም ስራ ለካ አንድ ሴት በቃ አሁን አንድ ሴት ተደንቃ ተደንቃ ተደንቃ አድናቆቱ ቅዝቅዝ ስል ማለት ነው። አድናቆቱ ቅዝቅዝ ስል ሌላ ሴት ይቀይራል ማለት ነው። እሱ እሱ ታርጌቱ ብር ብቻ ስለሆነ ታርጌቱ ብር ነው፣ ስለ ክብር ዕዳ የለውም። ራሱ ራሱ ጉዳይ በቃ ሲያረጅ ሰላሳ አርባ ምናምን ዓመት ሲሆን ማለት ነው በደንብ አፍታም ከሆነ ድርጅት ምናምን ካለ ሴቶች በራሳቸው መንገድ ራሱ ይመጣሉ ስለዚህ ያው እናንተም ትላንትና እና አንቺ ቡታጅራ ቡታጅራ ልጅ ነሻ ትላንትና አልወደድሽም ዛሬ ግን መኪና ስኖሮ ስኖሮ ሱ መኪናና በቃ ታዋቂ ሲሆን መታሻ ደግሞ እሱ ድርጅት ምናምን አፍታም ሆኖ ድርጅት ብዙ ነገር ሲያደርግ ደግሞ አንቺ ትሄጃለሽ፣ ሌላ ሴት ትመጣለች። ችግር የለውም። ስለዚህ ስሩበት፣ ደህና ስሩበት፣ ይመቻችሁ። እና ሔርሜላ ለአንቺ ማለት ነው ተዘጋጅ፣ ለማለት ነው ያው ላሳውቅሽ ብዬ ነው። እኔ ለአንቺ ግፋት የለው ያው እኔ አንደንዴ ለአንቺ ክፋት የለውም፣ ግን ሴት ልጅ ሴት ላይ እንትን ሴት እንድትጎዳ ማገዝ ወንድም ማገዝ እንደሌለበት አውቃለሁ። ግን አንቺ ካልፈለግሽ ያው ነገ አንቺን ተዘጋጅ ብትቆይ ሁለት ዓመት፣ ያን ያህል ደግሞ አንቺ ተቀባይነት አላገኘሽም ማለት ነው። ዩቱብ ላይ ሀፍሀፍ ነው። ለምን አሁን አብርሃም ሦስት መቶ አራት መቶ ሺህ አለ፣ አምስት መቶ ሺህ አለ የሚታየው ቪዲዮ ከአንቺ ጋር ቢሆን ሁለት መቶ ወይ ሁለት መቶ ሺህ አልፎ አያውቅም። ለምን ብዙ ሰው አልተቀበለሽም ማለት ነው። ስለዚህ ያው ስለዚህ እንደዚህ ስለሆነ አንቺ ደግሞ እንደዚህ ሰው ሰሞ ሳልችቶ ማየት ማየት ሲቆም ወደ አንድ መቶ ሺህ ወደ ወደዛ ስትወርድ ማለት ነው ሌላ አዲስ ሴት ያመጣል። ሌላ አዲስ ሴት አመጣል ማለት ነው። ስለዚህ አሁንም አንቺ ብዙም እንትን አላገኘሽም፣ በእውነት እንደ ሩታ እንትን አላገኘሽም ማለት ነው። እንደ ሩታ አድናቆት አላገኘሽም። ለምን ቢያንስ ሰባ አምስት ፐርሰንቱን አንቺን ይቃወማል። ሀያ አምስት ፐርሰንቱ ነው አንቺ የሚወደው ስለዚህ ሀያ አምስት ፐርሰንት ብቻ ደግሞ ለአብርሃም ነገ ጉዳት አለ ማለት ነው። ለምን ቪዲዮ በደንብ አይታዩም ከአንቺ ጋር የምሰራ ቪዲዮ በቃ አራመቶ ሺህ ያለ አሁን ከሩታ ጋር ምናምን ያለ እስከ አንድ ሚሊየን ምናምን አለ። ስለዚህ በአመቱ አንድ ሚሊየን ምናምን አለ፣ የእሷ የአንቺ ደግሞ ልክ በአመቱ 300 ሺህ ላይ ያልፍ ይችላል። እሱን ገምግሞ ማለት ነው አብርሃም። እሱ ገምግሞበት ስራ ያውቅበታል። ገምግሞበት አንቺንም ይተዋል። ሌላ ሴት አመጣ። ስለዚህ ተዘጋጅ። አሁን እንደዚህ ሩም ውስጥ ሚጂ ዚ ሚጂ ዚ ሚጂ ችግር የለም። አንቺ ሲሪ ሲሪ ችግር የለም። እኔ ቆንጆ ቆንጆ ነሽ። ሲሪ ግን ቆንጆ ሴቶች ማለት ነው፣ ወንዶች እንድጠቀሙ እንዳታደርጉ እናንተ ላይ የምትጠቀም ጥቅም እንድኖሩ አታደርጉ። ራሳቸውን አትከብሩ። ሴት እኮ ብዙ ነገር ትችላለች። እናንተ ግን እራሳችሁን አታርክሱ። ቆንጆ ሴት እንደዚህ ያጡ ነው። እባካችሁ ሰብስክራይብ እያረጋችሁ አበረታቱኝ። እኛ ምን አገባን። ይመች ሼርሜን ላየ። ስለዚህ ታዘጋጅ ለማለት ነው ይህ መልእክት። ተዘጋጂ ለነገ